በሀገር አቀፍ ደረጃ ከተሞች ጽዱ ውብና ለኑሮ ምቹ እንዲሆኑ ለማስቻል የተለያዩ ተግባራት በመከናወን ላይ ይገኛል። ከነዚህ ተግባራት መካከል ደግሞ የኮሪደር ልማት አንዱ ነው። በሲዳማ ክልልም በተለያዩ ከተሞች የኮሪደር ልማት ስራው ተጠናክሮ ቀጥሏል። የሲዳማ ክልል ከተማ ልማትና ኮንስትራክሽን ቢሮ ተግባሩ በምን አይነት መልኩ እየተተገበረ ይገኛል? በሚሉና የቢሮውን አጠቃላይ የዘጠኝ ወራት አፈጻጸምም ገምግሟል። በመድረኩ የተገኙት የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አሻግሬ ጀንበሬ የክልሉ ከተሞችን የኢንቨስትመንት፣ የኢንዱስትሪና የግብርና ማዕከል ለማድረግ እንዲቻል ከተሞች በፕላን እንዲመሩ ተደርጓል ብለዋል። ፕላኑ ላይ ፕሮፖዝ በተደረገው መሰረት ፕላኑ መሬት መውረድ አለበት በሚል እሳቤ በሰራ ነው። ስራ በርካታ ከተሞች በፕላን የሚመሩ ከተሞችን ፈጥረናል። በርካታ ከተሞች ወሰናቸውን ከገጠር እና ከተማ ድንበር ለይተው የከተማ ነዋሪዎች የሚያስፈልጓቸውን ነገሮች እንዲለዩ መሬት ወርደዋል። በዚህም በአጠቃላይ ክልል ውስጥ ያሉ ከተሞች በፕላን እንዲመሩ ከማድረጋችን የተነሳ ከተሞቻችን የተሻለ የአመራር ስርዓት ያገኙበት አመት ነው ብለን የለየንበት ነው። በክልሉ የሚገኙ ከተሞች በውስጥ ፋይናንስ ራሳቸውን እንዲደግፉ ለማድረግ በተሰራው ስራ ውጤት መምጣቱን ያነሱት ኃላፊው፣ በሀገር አቀፍ ደረጃ በተቀመጠው መስፈርት የክልሉ ከተሞች እንዲመዘኑ በማድረግ መስፈርቱን የሚያሟሉ ከተሞች ቁጥራቸው እንዲጨምር ሆኗል ብለዋል። ለዚህ ደግሞ የህብረተሰቡ ተሳትፎ ትልቅ ድርሻን ይይዛለን ብለዋል። ከዚህ ቀደም ሶስት ከተሞችን ብቻ እንደ ሀገር ስንመዝን የነበረበት አሁን ላይ ከአስራ አምስት ከተሞች በላይ በናሽናል ስታንዳርዲዜሽን እንዲመዘኑ አድርገን የከተሞቻችን ተወዳዳሪነት ከክልሉ አልፎ በሀገር ደረጃ ግንባር ቀደም እንዲሆነ የማድረግ ስራችንን ትኩረት ሰተን እየሰራንበት ያለንበት ወቅት ላይ ሆነን ነው ይህን መድረክ እያደረግን ያለ ነው። ከዚህ አኳያ እየመጡ ካሉ ለውጦች ትልቁን ሚና የሚወስደው በአጠቃላይ የከተማው ነዋሪ ነው። የከተማው ነዋሪ በዚህ ዓመት ባደረግነው ንቅናቄ ከ800 ኪሎ ሜትር በላይ በህዝቦች መልካም ፍቃድ፣ በህዝቦች ተሳትፎ በከተሞች የመንገድ ስራንም ጭምር የከፈትንበት የጠረጋ ስራ እየሠራ ሊያንንበት ለእነዚህ የሚሆን የመሠረተ ልማት አቅርቦትን በክልሉ መንግስትና በከተሞች በራሳቸው ቅንጅት ጥረት የተደረገና ተደራሽነትን ለማረጋገጥ እየተሰራ ያለበት ወቅት ነው። በመድረኩም የዘጠኝ ወራት አፈጻጸምና በቀጣይ አቅጣጫዎች ዙሪያ ውይይት ተካሂዷል። ከዚህም ባለፈም በወንዶ ገነት ከተማ እየተሰሩ የሚገኙ የጌጠኛ ንጣፍ መንገዶችንም የውይይቱ ተሳታፊዎች ጎብኝተዋል። የክልሉ ከተሞችን እንደየአቅማቸው በማልማት ለኑሮ ምቹ እንዲሆኑም የክልሉ መንግስት ትኩረት ሰጥቶ እየሰራ መሆኑን ያነሱት ደግሞ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊውም አቶ አሸናፊ ኤልያስ ናቸው። እያንዳንዱ ከተማ አቅሙን አውጥቶ እንዲጠቀም እንዲለማ የማድረጉ ስራ በጣም የተሰራ ነው አለው ከዚህ አንጻር ሀዋሳ ከተማ እንደ ክልሉ ዋና መዲና ከተማ ከዚህ በፊትም በርከት ያሉ ስራዎች እየተሰራ እየለማ የቆየ ከተማ ነው። ስለዚህ ይህንን ከተማ ይበልጥ የቱሪዝም ማዕከል ከተማ ነው የነበረው የመዝናኛ ከተማ ነው የነበረው ለነዋሪ ነዋሪዎች የሚፈልጉት ከተማ የነበረው ነው። ስለዚህ ይህንን ይበልጥ ምቹ እንዲሆን ይበልጥ እንዲጠናከር በርከት ያሉ ስራዎችን እየተሰሩ ናቸው ያሉት። ከዚህም ከጊዜ ወደ ጊዜ የከተማው እድገት እየጨመረ ውበቱ እየጨመረ ውበቱ እየተገለጠ እየሄደ ነው አለው ማለት ይቻላል። የኮሪደር ልማት ስራው ለዜጎች የስራ እድል እየፈጠረ መሆኑን ያነሱት አቶ አሸናፊም በክልሉ ከተሞች የሚስተዋለውን የመሰረተ ልማት ችግር ህብረተሰቡን ባሳተፈ መልኩ ለመፍታት እየተሰራ እንደሆነም አብራርተዋል። በዘጠኝ ወር ግምገማችንም የለየ ነው በጣም ከተማ ከተሞቹ በዚህ አመት ወደ ትክክለኛ መንገዳቸው እየገቡ ከተማን የከተማና የገጠርን እድገት የማሳሰሩ ላይ በጣም ከፍ ያለ ድርሻቸውን የተወጡ እየተወጡ እየለሙ ለኑሮ ለስራ ምቹ ወደሚሆኑበት ደረጃ እየደረሱ ሀዋሳ ብቻ ከመባልበት ሀዋሳም፣ ወንዶ ገነትም፣ ይርጋለም፣ ዳዬ፣ አለታ ወንዶ እነዚህ ከተሞች በጣም ብዙ የመልማት አቅም ያላቸው ከተሞች ስለሆኑ ህብረተሰቡ የተሳተፈ እያለማ ያለበት ሁኔታ ነው አለው። ያነጋገርናቸውም የቦርቻ ወረዳ ዋና አስተዳዳሪ አቶ ወሰን ብርሃኑም የቦርቻ ከተማ አስተዳደርን በተቀመጠው መስፈርት መሰረት ጽዱ ውብና ለኑሮ ምቹ የማድረጉ ስራ እየተሰራ ይገኛል ብለዋል። መንግስት ባስቀመጠው አቅጣጫ መሰረት እኛም ከተማችን እንዴት እናለማ የምለውን ሀሳብ በስ አርገን ቆርጠን ለማልማት ተነስተናል። ከተማችን ጽዱ የማድረግ ስራ እየሰራ ነው ያለውን